አስቀድሜ ሁላችሁንም በጌታ በኢየሱስ ስም ሰላም ላቸዋለሁ። ይህንን ቪዲዮ ብዙዎች ጋር ሊደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ዛሬው መርሃ ግብር እናልፋለን። በቤተ ክርስቲያን ውስጥ ላብ የተጠረገበት ሶፍት የሚያበሉ አካላት ላይ እርምጃ መወሰዱን የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል አስታውቋል። ካውንስሉ መጽሐፍ ቅዱሳዊ የሆኑ ልምምዶች እንዲቆሙ ማሳሰቢያ ሰጥቷል። ይቀጥላል። ገና በነገራችን ላይ ይቀጥላል። ሶፍት የሚያበሉ የላባቸውን እንዲላባቸውን እየጠረጉ ትውልድን ሶፍት የሚመግቡ የትኛውም ሐዋርያ የትኛውም ደግ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱም ቢሆኑ እንዲሁም ጌታችን ኢየሱስ ራሱ አንድም ስፍራ ላይ አንድም ቦታ ላይ ሶፍት አብልቶ አያውቅም። ኢሞራላዊ የሆነ ድርጊት ነው። የጠረገበትን የጠረገበትን ቆሻሻውን ምኑን ያበላቸዋል ማለት ነው። እና እንደዚህ አይነት አገልግሎት የለም ተሰምቶ ማይታ ዴቪን እንስማ። አንድ ጊዜ ገዝተን የተጸለይበት ዘይት ስትገዛ ሲጀመር፣ በቃ ፈውስ የለም ማለት ነው፣ አለቀ። ምክንያቱም ፈውስ ጸጋ ነው። ፈውስ ነፃ ነው፣ ነፃ ነው። ማናቸውም መንፈስ ቅዱስ የሚሰራቸው ነገሮች ሁሉ በክፍያ ሳይሆኑ በነፃ ናቸው። ልብ በሉ። ክፍያ ሲሆን እግዚአብሔር እጁን ያወጣል። እግዚአብሔር የለበትም። ከዛ ኋላ ብትፈወስም እንኳን ሰሞኑን መልሰ ያማያል። የእግዚአብሔርን ነጻ ስጦታ በገንዘብ ለመግዛት፣ በገንዘብ ለማግኘት፣ በገንዘብ ለመሻማት የሚሞክሩ ሰዎችን ቅዱስ ጴጥሮስ እንደዚህ ነው ያላል። ጴጥሮስ እጅ እየጫነ ሲጸልይ፣ ዮሐንስ እጅ እየጫነ ሲጸልይ አየና፣ አንድ ሰው ምኑን ይዞ መጣ ነው የሚለው? ብሩን ይዞ መጣ፣ ገንዘቡን ይዞ መጣ። ጠገራውን ጴጥሮስ እግር ስር ለቀቀው። ሰዎች እኮ ለወንጌል ስራ ሰጥተዋል። ጴጥሮስ አልተቃወማቸውም። የወንጌል ስራ ነው። ይሄ ሰውዬ ግን ሊገዛ ነው ር አረገና ወንድሞቼ ሆይ አለ ጴጥሮስን። እኔም ደግሞ እንደናንተ በቃ ፓወር ፓወር በቃ ፋየር እንደሆን እጃችሁን ጭናችሁ ጸልዩብኝ፣ ይኸው ገንዘብ አለ። ጴጥሮስ ምን አለው? በእውነት ይሄ ሰው አራያ ነው፣ ለሁላችሁም አራያ ነው። ሲሌላም አስር ሺ አስር ሺ ያዛችሁ ወደ ፊት ለፊት ነው በእውነት ይህ ሰው አራያ ነው አለ ምንድን ያለው ልክ እንዲህ ሲለው ጴጥሮስ መንፈሱ ምን ያህል እንደተበሰጭበት የምታውቀው በንግግሩ ምን እያረክ ነው አለ ምንድን ነው ያረክ የእግዚአብሔርን ነጻ ስጦታ በገንዘብ ልትገዛ አስበሃልና የተቆረጠ ሀሳብን ቢሆን እንግዲህ ሀሳቡን አግኝታችሁታል ብዬ አምናለሁ ወንድማችን ዴፍ ጌታ ኢየሱስ ሰላሙንን አጸጋውን ያብዛልህ ሊትራሊ ለመናገር ገና ትልቅ ስራ እንደሚሰሩ ካውንስሉም እየተናገሩ ይገኛሉ እየተጠረጋሉ ከዚህ በኋላ ሜጀር ፕሮፌት ነኝ ማይነር ነኝ ምናምን ሜጀር ፕሮፌት እና ማይነር ፕሮፌት በመጽሐፍ ቅዱስ የሚከፈሉት በሚጽፉት መጽሐፍት ልክ እንጂ በተነበዩት ትንቢት ልክ አልነበረ። እነ ዳንኤል፣ እነ ሕዝቅኤል፣ እነ ኢሳያስ፣ እነ ትልልቅ መጽሐፍት የጻፉት እና እነ አብድዩ እነ ዕንባቆም ከእነሱ ጋር ሲነጻጸር፣ እነ ዩኤል ከነሱ ጋር ሲነጻጸር እንጂ ትንሽና ትልቅ ወይም ማይነር እና ሜጀር ተብሎ የተከፈለ በትንቢት ትልቅነት ወይም በትንቢት ውፍረት በድምጽ ውፍረት አልነበረ። ብትሳደቡ ማለት ከቅድም ጀምሮ እየተሳደባችሁ ነው። ኮሜንቱም ዲስላይክም እያደረጋችሁ ነው። አይ ዶን ኬር ምንም ብታረጉ አይ ዶን ኬር ነፃ የሚያወጣ ትውልድ ነፃ ይወጣል። እዛ ሄዶ ሶፍት የሚበላ ነገ ደግሞ መዳሪያችሁንም ብሉ እንደሚሉ ተስፋ አደርጋለሁ። ሽንቴንም ጠጡ እንደማይሉ ምንም ጥርጥር የለኝም። ገብተዋል። ለዛም ነው እንድታመልጥ የምፈልገው ማለት ነው። እስኪ እስራኤል ዳንሳ ደግሞ ምን እያለ ነው? መንግስት ላይ መንግስት ለምን በእምነት መሀል ጣልቃ ይገባል ሲል እስራኤል ዳንሳ ሀሳብ አቀረበ። እዩ ጭፋ አንሶ ነው እኔ ዛሬ የማወራው ማለት ነው። ነቢይ የሚባለው ፓኬጅን ጭምር ማለት ነው። ሴቴ የመጣ መንገድ ነው የገረመ ሊነግራቸው እኛ ሁላችን የምናውቀው ማለት ነው። መንግስት በሃይማኖት ጣልቃ አይገባም ነው ነው አይደለም? መገለጥ ሃይማኖቱ አሁን ደግሞ ፕሪንሲፕል ሁሉ አልፎ ሊሰራ መነገድ የምትፈልጉ ግለሰቦች በራሳችሁ ንግድ ፍቃድ አውጥታችሁ ነግዱ እንጂ በካውንስሉ ንግድ ፍቃድ አይቻልም፣ ሲሉ የኢትዮጵያ ወንጌላዊ አማኞች ካውንስል አሳወቁ። ፕሪሺየስ በጣም እኔ አሁን እየሰሩ እየተነቃቁ ነው ያለው። እግዚአብሔር እንደሚሰራ ያየሁት ስለሆነ እኔ በራሴ በኩል በጣም እደነቃለሁ በእግዚአብሔር ስራ። የምትሳደቡ ተሳደቡ። እንደዚህ የሚጨፍሩትንም ጎርደን እንጥላቸዋለን። ይሄኛው ወንበዴም አለ፣ ይሄም ወንበዴ ይጣላል።

ሐዋርያው ጳውሎስ ማለት በአብና በወልድ ዳይሬክት ወልድን በአይን በማየት ሹመትን ከአብና ከወልድ የተቀበለ እንጂ ከሰው ወይም በሰው ሐዋርያ ያልሆነ እጅግ አጥብቀን ሐዋርያ የሚለውን ያሁን ከዚህ አስር ዓመት ወዲህ የመጣ ሹመት እምንቃወምበት ምክንያት እኩል ቤት ነን ስላሉ ሐዋርያት የሉምም አይኖሩምም። ሐዋርያነት የሚባለው አውቶሪቴቲቭ መንፈስ ቅዱስ ሳይመጣ በፊት የተሰጠ ጸጋ፣ መንፈስ ቅዱስ ከመጣ በኋላ ከተሰጡ ጸጋ ስጦታዎች አንዱ አድርጎ መቁጠር ነውር ነው። ሐዋርያት አድርጎ ሲሾማቸው አልሞተምም፣ አልተነሳምም፣ በዓለ ሃምሳም አልሆነም። ማቴዎስ አስር ላይ ነው የተሾሙት። አሁን ያሉ ጸጋዎች ሁሉ ከበዓለ ሃምሳ በኋላ የመጡ ናቸው። መንፈስ ቅዱስ ሲወርድ እዚህ ውስጥ አውቶሪቴቲቭ ሐዋርያ የሚባል የለም። በእጅ በመጫን ሐዋርያነት ያልተላለፈው ለዛ ነው። ሐዋርያት ሲሞቱ እንግዲህ ልንሞት ነው ሐዋርያ አድርገን እንሾማችሁ ብለው ያልሞቱት፣ ዲያቆን ሾመዋል፣ ወንጌላዊ ሾመዋል፣ ሽማግሌ ሾመዋል ሐዋርያ የሚባል ሳይተኩ የሞቱት የማይተላለፍ ስጦታ የተባለበት ምክንያት ለዚህ አባቴ፣ ያነበበ የግደልኝ ማለት ይሄ ነው። ዴቭ በቃ ያነባል፣ ነው የምልህ ያነባል። በሳል ነው ነው፣ በቃ የበሰለ ሰው እንዲናገራ የበሰለ ሰው እንዲትውልድ ትውልድ ያነጻል። ማለት ፓስተር ቸሪን ደግሞ እናድምጠው። እንዴ ሚሊዮነር ትሆናለ ሲባል አሜን ይላል። ምን ማለት ነው ሚሊዮነር ትሆናለ ማለት? ኬታም ጠተ ነው። ሚሊዮነር ምትሆ ሲጀመር ሚሊዮን ታውቃለህ? ስንት መቶዎች ውስጡ እንዳሉ አይቻልም፣ እንደዚህ። ስለዚህ በጣም የሆነ ነገር አለ። ግዴላችሁም እሹሩሩ ብሎ ቤተክርስቲ ክርስቲያን አስተኝቶ ሀገርን ድባቅ ሊመታ ይወጣ አጋንንት ዘንዶዋል። ስለዚህ የዘመኗ ቤተ ክርስቲያን የቱ ግናና ያለች? ምን አይነት ማህበረሰብ ነው እየፈጠር ያለን? ስለዚህ ነው በጣም ብዙ ሰው መሮታል። አሁን እዚህ ቦታ የሚነገር ነገር መሮታል፣ አቅለሽልሾታል፣ አይወዱትም። እዚህ ጋር እዚህ ከዚህ ምስባክ ለሚወጣን ነገር ብዙ ሰው አይወደው። ለምን ካልከኝ አየር የለማ ትጠረምሳለ፣ ትቀልባለ፣ ትሆናለ አይባልም። አትሆንም፣ አትሆንም። ትጸልያለህ ውስጥ በእግዚአብሔር ባስቀመጠውን ታለን ታገኘዋለህ፣ ትለፋለህ። እግዚአብሔር የጉልበትህን ስራ የእጆችህን ስራ ይባርካል። ፒሪድ። እኔ ያገኘሁት የህይወት ብርሃን ይሄ ነው። ሌላ ካገኛችሁ ሂዱ፣ ሂዱና ከዛ ካገኛችሁበት ቦታ ውሰዱ። አስማት ምናምን የለ። እግዚአብሔር የሥራ አጣ አምላክ ስለሆነ ቁጭ ብለሽ ጌታ አለ እኔ ጌታ ቃል ተናግሮኛል በነብዩ በኩል ቁጭ ብለሽ ነው የምትበይ ብሎኛል አይልም። የነብይ ነብይ አይደለም ብይ ነው እነንቀንሽበት ከላይ ውለን አይልም እግዚአብሔር ከቃሉ ውጪ እግዚአብሔር ስለማይሰራ ስለዚህ አንዱ መከራን እያመጣብን ያለው ነገር ቤተክርስቲያን እንደዚህ አይነት ሰዎችን ማጎሪያ ተደርጎ መታሰቡን። ስለዚህ ቤተክርስቲያን ስራ ማይሰሩ ሰዎች የሰነፍና የእንዝላል ሰዎች መከማቻ አይደል። የጎበዝ የጠንካራ ሰዎች የእግዚአብሔርን ሀሳብና ፈቃድ የተረዱ ሰዎች፣ ፈቃዱን ለመፈጸም የሚሮጡ ሰዎች፣ የእግዚአብሔር ብርሃን የበራላቸው ሰዎች ኃላፊነታቸው ለመወጣት ራሳቸውን ለእግዚአብሔር ጸጋ አሳልፎ የሰጡና ፈቃዱን ለማድረግ የተዘጋጁ ሰዎች መሰብሰቢያ ነው። ስለዚህ ቤተክርስቲያን ስታስቡ፣ ቤተክርስቲያን ሰነፎች አይደሉም። እኔ አዲስ ትምህርት እያስተማርኩ አይደል፣ ጄኔራል ፓስተር ቸሬን እግዚአብሔር ዘመኑን ይባርክ ማለት ወዳለው የሚገርም ንግግርና የበሰለ ውሃ የሚያነሳ ንግግር የሚናገሩ ከውስጣቸው የተሞሉትን ነው። ሰው የተሞላውን ያንኑ ይናገራል የሚለው መጽሐፍ ቅዱስ ሰው እግዚአብሔርን አመሰግናለሁ በመዝሙር ሲደንሰው ላያቸው ባዴ የእውነቴን እኮ ነው። ምንም የቀረው ነገር እኮ የለም። ባዴ ባዴ ሳለ እንዲህ ዳሌን ዙሮ እንደዚህ እንደዚህ የሚያደርገው አሉ፣ እንደዚህ ሳምባ ምናምን ብሬክ ምናምን የሚወርደው አሉ። ለጌታ ነው ይላሉ። ወሸት ለጌታ ነው አይደል፣ ለራስህ የጌታ ነገር ሲገባችሁ በጣም ከባድ ሰው ትሆናላለህ። ኦልሬዲ ለጌታ ነው እያሉ በጣም እኔንም ቲክቶክ በጣም በዚህ ጉዳይ ነበር መጀመሪያ ፕሬየር አድርጌ ስነሳይ ነበረውና እና መዝሙርን እንደ መዝሙር እንዲያከብሩ ዘፈንና መዝሙር የተቀላቀለበት ዘመን ስለሆነ መዝሙር እንኳን ስትሰሙ ለይታችሁ ስሙ ባካችሁ ወገኖች። የተሰጣችሁን ዝም ብላችሁ የምታግበሰብሱ ከሆነ መርጣችሁ ተመጋቢ አትሆኑ ወይ እግዚአብሔር ቃል ተመጋቢ አትሆኑ። ምክንያቱም መንፈስን ሁሉ አትመኑ ነው የሚለው መንፈስ ግን ከእግዚአብሔር እንደሆነ መርምሩ ነው የሚለው። ከእግዚአብሔር ያልሆነ መንፈስ እርሱ የዳቢሎስ የጨለማው መንፈስ ነው። መደነስ መጨፈር ካለበት መዝሙር አይደለም። ኦኬ አሁንም ፕሮቴስታንቲዝም ከዚህ ተሐድሶ ውስጥ ካልገባች ኦኬ፣ የተሐድሶ መንፈስ ቤተክርስቲያን ውስጥ ካልፈሰሰ ፕሮቴስታንት አሁንም ወደ ሞት ነው የምትሄደው። ፊት ለፊት ነው የምነግራችሁ። ፕሮቴስታንቲዝም እንደተነሳው የታድሶ መሪ እንደ ማርቲን ሉተር አይደለም የምትሆነው። ማርቲን ሉተር በታድሶ እንቅስቃሴ ውስጥ ነበር ለቤተ ክርስቲያን ትልቅ ለውጥና ትልቅ ታድሶ አመጣዋል። የመንፈስ ቅዱስን አሰራር ከፍ አድርጎ አሳይተዋል። አሁን ግን ያለችው ቤተ ክርስቲያን ያንን ፌሎ አድርጋ የምትከተል ቤተ ክርስቲያን ሳትሆን በጭፍንና በጥላቻ እንዲሁም በሃይማኖት በክፍፍል በዘረኝነት ተውጣ ያለች ቤተ ክርስቲያን ናት ያለችው። የፊት መጨማደድ ያለባት ያለ ነውር ያለ ነቀፋ የተባለችው ቤተ ክርስቲያን አይደለች። ከክርስቶስ ከቤተ ክርስቲያን ራስ የራቀች ናት። ለዚህ ወደ ታድሶ ይሉ እያልኳችሁ ነው። ተመለሱ፣ ወደ ቀድሞ ተመለሱ። አሁንም ስትሄዱ ተሐድሶ ሲባል የሆነ አዲስ ነገር አምጡ አይደለም። ተመለሱ ወደ ቀድሞ ቤተክርስቲያን ክርስቲያን የእግዚአብሔር ልጅ ኢየሱስ ከፍ አድርጋ አድምቃ የምታሳየውን ቤተ ክርስቲያን ነው እግዚአብሔር የሚፈልገው። ያለ ፊት መጨማደድ፣ ያለ ነውር፣ ያለ ነቀፋ እንድትሆን ነው የሚፈልገው ቤተ ክርስቲያን። እስኪ ቀጣይ መልእክትም ከዶክተር አብይ እንሰማለን ማለት ነው። አገልጋዮችን የሚያስቸግር አንድ ነገር አለ እናንተንም መንግስትን የሚያስቸግረው ነገር፣ የሆሳና እለት አህያዋ የተሸከመችውን አታውቅም። በሄደችበት ይሰገዳል ይነጠፋል፣ ይጎዘጎዛል፣ ይዘመራል። እሷ ከራሷ ስለመሰላት እሱ ወርዶ ከተሰቀለ በኋላ ያ ሙዚቃና ግርግር አምሯት ወጣች። ስትቀጠቀጥ ስትቀጠቀጥ ቤት ገብታ እናቷን በቀደም እንደዛ ያነጠፉልኝ የዘመሩልኝ የሰገዱልኝ ደበደቡኝ እኮ አለቻት። የሰገደልህም ያመሰገነህም ያሸበሸበልህም የለም አንተ ላይ ያለው ላይ ነበረ እሱ ስጥል ይቀራል ማለት ነው እሱ ሲኖርህ ብቻ ነው እሱ ሲኖር ብቻ ነው ያ ነገር የሚቀጥለው። አላችሁ፣ አንዳንድ ሰዎች ስትጀምሩ በጣም ተሸክማችሁት ያያችሁ ካስቀመጣችሁት በኋላም ግን የምትጠብቁ ማለት ዝቅ ማለት መማር አለብን። ርስትና የዝቅታ ነው። ለዚህ ነው የተዋረዱትን ከፍ የሚያደረገ እግዚአብሔር ነው ያለን። ኢየሱስን ያለ ልክ ዝቅ እንዳለ እግዚአብሔር አብ ከፍ አደረገው ከስምም በላይ ሆኖን ስም ሰጠው ነው የሚለው። ኦኬ ዝቅ አለ፣ ተዋረደ፣ ራሱን አዋረደ። ጌታችን በሰው መልክ ተገልጦ የባሪያን መልክ ይዞ የወረደው ዝቅታን ለማስተማር ነው። ከእኔ ተማሩ አለ። ደግሞ እኔ በልቤም የዋህም ትሑትም ነኝ ነው ያለ። እንበሬ ልዝብና ቀሊል ነው አለ። ዝቅ እንድንል ይፈልጋል ጌታ። ትዕቢተኞችን ያዋረዳል፣ ለትሑታን ግን ደግሞ ጸጋን ይሰጣል። ብዙ ቃሎች አሉ። ስለዚህ ባካችሁ ትትናን እንማር፣ ትትናን ከጌታ ከኢየሱስ እንማር። ሐሰተኞች ነቢያት አሁንም ተከታዮች አሏቸው። ሐሰተኞች ነቢያት አሁንም ድንቅ ያደርጋሉ። ሐሰተኞች ነቢያት አሁንም እጅ በአፍ ላይ የሚያስጭኑ አስገራሚ ሰውን ከወንጌል እውነት የሚነጥቅ የሚነቅል ስራ እኮ አሁንም ይሰራሉ እየሰራ ነው። አሁንም ግን በሙሉ ኃይሉ እኔ እግዚአብሔር ነኝ ብሎ ራሱን በተቀደሰው ስፍራ የሚገልጥ አንድ አንድ አንድ ማንነት አለ እነማናቸው? የሚጠመዱት የእውነትን ፍቅር ያልተቀበሉ ለህይወት የሚሆነውን ያልተቀበሉ እነሱ ናቸው። የእሱ ምልክት የሚሸውዳቸው የእሱ ምልክት የሚያታልላቸው፣ ይሄ ግልጽ የሆነ የሰይጣን አሰራር መሆኑም ይነግረናል። እግዚአብሔር በጌታችን በኢየሱስ ክርስቶስ የገለጠውን ሕይወትና ብርሃን ያስተዋላችሁ ሰዎች በዚህ እውነት የቆማችሁ ሰዎች በደንብ አስተውሉ አሁን በደንብ አስተውሉ አንድ ግለሰብ ወይም የሆነ ቡድን ይነሳና ሰው ለመሰብሰብ ዝም ብሎ የድራማ ፕሮግራም ድራማ ማለት የትኛውንም ነገር ያደርጋል በአጋንንት መንፈስ ይመራሉ ያታልላሉ ያጭበረብራሉ ያወናብዳሉ ጌታ ኢየሱስ የተባረከ ይሁን ጸጋ ይብዛላችሁ መምህራን እስኪ አሁንም ይህንን ጉዳይ ሰምተ ነው እንመልሳለን። ወንድማችን አስፋው መለሰ የሰጠው የሚገርም ትምህርት አለ። እስፔሻሊ ነብይንን ለሚሉት ማለት ነው፣ ኮት አርጉት ነብይ የሚባሉት ለነሱ የተሰጣቸው ድንቅ መልክት አለ። እሱንም አንዴ እንሰማዋለን ማለት ነው። ለሁላችንም ይጠቅመናል፣ ለእነሱ ብቻ አይደለም። አናጋብድን ቀለል ነው። ምንድን ነው በዚህም በዚህም ታጅበን አንገባም። ቀጥ ብለን እንገባል። ጌታ ያልሰራውን ስራ አታሰራም። የሌለ ፕሮግራም አታውጣብን፣ ብቻችንን እንመጣለን። ቃል ሰብካል ብሎ የሚገለኝ ገዳይ ካለ ፈቃደኛ ነኝ። ምን አይነት ጣጣ ነው የመጣብን ዘንድ በዚህ ጋር የሆነ ሰውዬ፣ በዚህ ጋር የሆነ ሰውዬ የምትታጀብ ከሆነ ችግር አለብን። የተበደርከውን የሰውን ብድር መልስና ናይንጭ ልክ ነኝ እንዴ? የተበደረ ማአት በሚሊዮን የሚቆጠሩ ገንዘቦች አሉ፣ አልከፍልም ስላለ የሚፈልግ ተናደው የሚፈልጉ ሰዎች ስላሉ እንጂ አላለ እንጂ ወንጌል ሰብከን ለምን ትታጀባል? ንገረኝ፣ ንገረኝ። አንተ ለምን ትታጀባል? ኢየሱስን አውደተ ለምን ትታጀባል? በኢየሱስ አረሽም ነው በእናት ምን ተቀበለ። እንግዲህ እንደሰማችሁት ነው። ኮሪዮን ሃይዲያና የሚገርም አገላለጽ ነው የገለጸው። ሲጀመር ኢየሱስን የያዘ ሰው እንዴት ይታጀባል? ነው እውነቱ። ከዚህ ቀደም እኔ እነዚህ ሲናገር አንድ ሰው በጣም ይሳደባል። አሁንም እስቲ ይተሳደበ ነው። አንተ የጨለማ ልጅ ይለኛል፣ አንተ ይንትል ልጅ ነኝ ይለኛል። እስቲል እስካሁን ትደክማለህ፣ ብራዘር፣ አልመለስልህም። አንተም ቦታና ጊዜ የለኝም። ለማንኛውም ለሚያስተውሉ ነው የምናገረው። ለጨለመባቸው ጨልሞ ይቀራሉ። ምክንያቱም ለማይረባ አእምሮ ተላልፎ ተሰጥተዋል። ሐዋርያ ቅዱስ ጳውሎስ አስቀድሞ ነግሮናል። የአዲስ ነገር አይደለም። ሮሜ መልእክቱ ምዕራፍ 1 ላይ ቁጥር 21 ላይ መመልከት እንችላለን ለሚያስተውል ሰው ግን እናገራለሁ። ዛሬም ማምለጥ ስላለበት ማለት ነው። እና ከካውንስሉ ዳይሬክትሊ ደግሞ ምን እንደተባለ እንሰማለን። እስኪ በካውንስሉ አባላት በሙሉ ዘይት የምትነግዱ፣ ውሃ የምትነግዱ፣ ፎቶችን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ ይለም። ከዚህ በኋላ የሚኖረው እርምጃ ነው ይቀጥላሉ እርምጃዎቻችን። ከዚህ በኋላ ዘይት በሚነግሩት ላይ አብረን ቀጥልም ይቆማል። በቃ ዘይት የሚነግድ ቡድን ለብቻ ወጥቶ ሌላ ሃይማኖት ያቋቁማል። የወንጌል አማኙ ግን እኛ እዚህ ለመድረሳችን ንጹሕ ወንጌል ስለተሰበከ ነው። አባቶቻችን በዱር በገደል ለዚህ ወንጌል ዋጋ ከፍለዋል። የሞቱ አሉ፣ የተሰዉ አሉ፣ የተገረፉ፣ የቆሰሉ አሉ። ወንጌል ዛሬ ደርሶ መጫወቻ እንደሆነ አይደለም። ወንጌል ዛሬ ደርሶ መዘባበቻ እንደሆነ አይደለም። ወንጌል ዛሬ ደርሶ በገንዘብ የሚነገድ እንደሆነ አይደለም። ወንጌል ዛሬ ደርሶ መሳለቂያ እንደሆነ አይደለም። ወንጌል ዋጋ የተከፈለበት ነው። የክርስቶስ ደም ያለበት ነው። ወንጌል ብዙዎችን ከትቢያ ላይ ከአመድ ላይ ያነሳ ነው። ወንጌል ለብዙዎች በሕይወት መኖር ምክንያት የሆነ ነው። ወንጌል ሀገርን ጠብቆ የሚያኖር ነው። ወንጌል ትውልድን የሚያሻግር ነው። ወንጌል የሌለን ነገር ወደ ማኖር የሚያመጣ ነው ወንጌል። ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን የሚያመጣ ነው ወንጌል። ይሄ ነው እንጂ ወንጌል እንደተባለው እንደሚባለው እንደሚነገረው በዚህ አይነት ንግድ ዓለም ውስጥ ተቀላቅለን ተደባልቀን አመቻምቸን የምንቀጥልበት አይደለም። ውሳኔ ተላልፏል ማለት ነው። የራሳቸውን ሃይማኖት መስርተው መጨፈር ይችላል። ቦታ የለንም ብለዋል ካውንስሉ። ስርዓታችሁን ያዙ ጥጋችሁን ያዙ ማለት ነው። እናንተ ወንበዴ ኦኬ ተኩላዎች ጥጋችሁን ያዙ። በጎች ከዚህ በኋላ አይበሉም ማለት ነውና እግዚአብሔር ስለዚህም የተመሰገነ ይሁን። የመጨረሻ መልእክቴን አስተላለፌ እናበቃለን ማለት ነው። ድንገራችሁ ትክክለኛ የነቃ ሰው ማለት የጌታን መምጣት የሚያስብ የሚቀጥለውን ህይወት ተስፋ የሚያደርግ ጌታ ሲገለጥ የሚሆነውን ምን ስለዚህ እሱን እያሰበ ዛሬ በዙሪያ ያለው ነገር እጭ እያለ ወደ ጎን እየጣለ ወደፊት ፊት እጁን የሚዘረጋ የሚመጣውን የተባረከ ተስፋ የሚያስብ እና የልቡን ወገብ መታጠቅ የመጀመሪያ የልቦና ወገብ መታጠቅ እና በመጠን መኖር፣ እሱ ይውላል። እንደ መንገደኛ የሚያስብ ንቁ ሰው፣ እንደ መንገደኛ መንገደኛ ብዙ ነገር አይሸከም። ለጉዞ የሚያስፈልገውን ጥቂት ነገር መንገደኛ በየሄደበት በቃ ይሄ ነው የኔ ቦታ አይልም። እየሄደበት ያ ያ በቃ ማረፊያው አየው ማረፊያው። የዘላለም አምላክ እግረ መንገዱን ሊሰራ ይችላል እግረ መንገዱን ቤትና ንብረት ከዛም ጋር የተያዘ ነገር ሊኖረው ይችላል፣ ግን የጽዮን መንገደኛ ነው። ይህ ሁሉ የእግረ መንገድ ነው። ዋናችን ጌታ ነው። ዋናችን ብሩኩ ተስፋ ነው። ያንን የሚያስብ ሰው ይውላችሁ፣ እሱን በማሰብ ከነቃ እግዚአብሔርን ይፈራል። አኗኗሩ እንደ ቃሉ። አይምሯችሁ የተፈወሰ ሰዎች ብቻ ይህንን ቪዲዮ ብዙዎች ጋር አድርሱ። ይህንን መልእክት ፖይንት አድርጋችሁ ለትውልድ አድርሱልኝ፣ ትውልድ ይዳንበት። ኦኬ ታድሶ መሆን አለበት። ጌታ ስሙ የተባረከ ይሁን። ጌታችን ኢየሱስ ክርስቶስ ያው ጌታችሁ በምን ሰዓት እንደሚመጣ አታውቁምና አለ፣ ማቴዎስ በወንጌሉ ማለት ነው ምዕራፍ 25 በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ አለ። ስለዚህ ንቁ፣ ዘይታችሁ እንዳያልቅባችሁ፣ ዘይታችሁ ሞልታችሁ ጌታችሁን ሙሽራችሁን ጠብቁ እባካችሁ፣ ሙሽራው ሊመጣ በደጅ ነውና ጌታችን ኢየሱስ ይመጣል። ማራናታ